ሰላም ጤና ይስጥልኝ። የኦርቶዶክሳውያን ግድያ ከአርሲ ወጥቶ ወደ ሐረርጌ የተሸጋገረ ይመስላል። በምዕራብ ሐረርጌ ዶባ ወረዳ ላይ አንድ ክርስቲያን ሲገደል አራቱን አፍነው ወስደዋቸዋል። እሱም ብቻ አለ። በዳሮ ለቡ አካባቢ የሚገኙ ምዕመናንም ማንም ሰው እነኚህን ኦርቶዶክሳውያንን እንዳያስጠልላቸው የተጠለለ ቢኖር ደግሞ በራሱ ላይ አደጋ እያመታ እንደሆነ አደጋ እንደሚከሰትበት ጭምር እያስጠነቀቋቸው ይገኛሉ። በጭሮ አካባቢ፣ በነገራችን ጭሮ ማለት አሰበተፈሪ ተብሎ የሚታወቀው ቦታ ማለት ነው። በጭሮ ወረዳዎች አካባቢ ላይ እና አካባቢዎች፣ በተለይ ዳሮ ለቡ አንጫራ አካባቢ ላይ አንጫራ አካባቢ ላይ በጣም ብዙ ስጋቶች አሉ። ኦርቶዶክሳውያን በጣም በስጋት ውስጥ ያሉት አሁንም ቢሆን ደህንነታቸው የሚሰማቸው ስፍራ ላይ ያሉ ያሉት እንዳይወጡ እንዳይገቡ መሆኑን ያሉት ተጠልለው እንኳን በሌላ ሰው ቤት እንኳን አደጋ ቢመጣባቸው ሌላ ሰው ቤት ቢጠለሉ እንኳን የአካባቢው ፖሊስ ስላስጠነቀቀ ማንም ሰው እነኝህን ኦርቶዶክሳውያንን እንዳያስጠል ብሎ ስላስጠነቀቀ የአካባቢው ፖሊስ ኦርቶዶክሳውያን በነፃ በባዶ ሜዳ ላይ እንዲገደሉ ውሳኔ ተሰጥቶባቸዋል ማለት ነው። በጣም ያሳዝናል።